ሰላም ሰላም ጓደኞቼ ተመልካቾቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ያለው በእያላችሁበት ሰላም ሁኑልኝ። ኩሳ ስራ ስልችት ያለ ላይክ ያድርግ። ላይክ ላይክ እያደረጋችሁ። ኧረ በስመ አብ! እናንተ ምንድን ነው ግን ጆርዳኖች፣ ከዚህ ውጪ ምግብ አያውቁም እንዴ? ያው ብዙ ጊዜ ታውታላችሁ። ላይብ ላይብ እየሰራው ኩሳ ምናምን፣ እነ ስልችት እኔ ያለኝ። እውነቴን ነው የምላችሁ፣ ሁሌ ነው የሚበሉት እና ኩሳ የሚባለው ስራ በተለይ እንደ እኔ ቆማችሁ የሚሰሩ ከሆነ ስራው በጣም ነው የሚያሰለቸውና ይሄ ኩሳ እና ምንድን ነው አንዱ ደግሞ ደዋሊ ደዋሊ በጣም ነው እነዚህ ሁለት ስራዎች እንደኔ የሰለቸው ማን ነው እኔ እንጃ ልክኛ ኢትዮጵያ ማለት ኢትዮጵያ እንጀራ እንደምንበላው በቃ እንደዚህ ነው በቃ አከታትለው ነው የሚበሉትና ስራው በጣም ያደክማል እንግዲህ ምን ማድረግ ይቻላል፣ እንጀራ ነው እና በተለይ በዚህ በረመዳን ሰዓት በብዛት የሚሰሩ ልጆች፣ ወይኔ ፈጣሪ ትዕግሥቱን ይስጣችሁ። አንድ እህቴ ማለት ነው አንድ ጓደኛ አለችኝና ቅርጻ የላከችልኝ በስመ አብ ወልድ እናንተ አይደለም አንድ ሰው ሁለት ሰው ራሱ የማይጨርሰውን ነው። ፈጣሪ ብርታቱን ይስጣትን እንጂ እኔ አንድ አንድ ግርም ነው የሚለኝ የአረብ ሀገር ሴት ትለያለች የሚባለው እኮ ምክንያት ነው እኔ ራሱ እንደዚህ ችዬ አልሰራም እሷ እንደሰራች ማለት ነው የምግብ አይነት ኩሳውን ተውት ብቻውን የሰራችው ሁለት ሰው ራሱ አይጨርስም እና በቃ በጣም ጀግና ነች በዛ ላይ ይሄ ዳዋሊ የሚባለው የሚጠቀለለውም ብቻውን ብቻውን እንዴት እንደሰራች በፈጣሪ ብዛቱ ማለት ነው እንግዲህ እህቶቼ በጣም ነው የምታስገርሙኝ። ፈጣሪ ጥንካሬውን ብርታቱን ይስጣችሁ። ሌላ ምን ይባላል? ምን ይደረጋል? እንጀራ ነው። ፈጣሪ የተሻለ ነገር ይስጠን። ሌላ ምን እንላለን? ያው እንግዲህ በተለይ ቁጭ ብላችሁ ማትፈሩ ከሆነ ለወገባችሁ ምናምን። እኔ በጣም ወገቤን አሁን ያመኛል። እኔ ደግሞ ችግሬ ቁጭ ብዬ መስራት አልችልም እና? ቆሜ ነው ስራ አይሰራልኝም ቁጭ ብዬ ከሰራው በቃ አል ማለት አይመቸኝም ስላለመርኩ ልማዶም ስለሌለኝ ማለት ነው እንትን አለ እኮ እንደዚህ ተዘጋጅቶ የሚሸጥ ከውስጥ ተጎርጉሮ ምናምን የሚሸጥ አለ ግን እነሱ አይገዙም እንደዚህ ከውስጥ የሚጎረጎረውን ነው ትልቁ ስራ እዚህ ጋ እኮ ነው ያኛው ላይ እኮ እንትንን እንትን አድርጋችሁ እንትኑን እና ስሙ ምንድን ነው? ስሙ ስሙ ልጥፋብኝ ነው ጭራሽ ሩዙን እና እንትኑን አንድ ላይ። አንድ እህቴ የጾም መስራት እፈልጋለሁ ላልሽኝ እህቴ፣ በዚህ ልንገርሽ። በጣም ቀላል ነው፣ ብቻሽን መስራት ከፈለግሽ። እኔ አሁን እንትን ነው ሁለት አይነት ነው የሚሰራው። ያው ራሴ ምግብ ስጋ ስለማልበላ ጾም ስለሆነ ማለት ነው። ስጋ አታስገቢበት። ቲማቲም ትከትፊዋለሽ፣ ሽንኩርት ቅመማ ቅመም ታደርግበታለሽ። ከዛ እንደዚህ አድርገሽ ዘይት ታደርግበታለሽ፣ ሽታርገሽ ማስገባት በቃ። በጣም ቀላል ነው ስራው፣ አይከብድም። የመጎርጎሩ መጎርጎሩ እኮ ነው የሚከብደው። ወይኔ ከዛ በኋላ ስጋውም እንትን ወደ ውስጥ ሩዙ ምናምን ማስገባቱም እሱም አንድ ስራ ነው። እሱ ራሱ አንድ የቻለ አንድ ስራ ነው እና በጣም ቀላል ነው የጾም መስራት ለፈለጋችሁ እህቶቼ ማለት ነው። እና ምንድነው ይሄ ከፈለጋችሁ ተህንያ በሱም አርጋችሁ መስራት ትችላላችሁ፣ ግን እኔ ስለማልወደው እንደ የፍላጎታችሁ እንደዚህ አርጋችሁ ስሩ። ይሄንን ይሄ የሚታየውን አላችሁ፣ ይሄ ከውስጥ የሚጎረጎረውን አይጥሉትም እነሱ። በእንትን በጠብሶ በሳንዶች አድርጎ ነው የሚበሉት። ና ይገርማል። በጣም ነው የሚያውቁበት። ግርም ነው የሚለኝ። ና ይሄንን ራሱ የሚጥሉት ነገር የለም አይጣልም፣ ይቀመጣል አሁን በረዶ ውስጥ እንትን አርጌ በአሸጊ አስቀምጠዋሉ። አይጥሉትም። በሳንዱች አርጎ ጠብሶ፣ ልክ እንደ እንቁላል ማለት ነው። ዳቦ ውስጥ አርጎ ቅመማ ቅመም ጨምሮ ጨፍ ልቆ ምናምን፣ ብዙ ፕሮሰስ አለው። ከዛ ጠብሶ ይበላሉ ከዳቦ ጋር እንደ ሳንዱች ማለት ነው። እና ምን ለማለት ፈልጌ ነው፣ መብላት ከፈለጋችሁ አትጥሉ፣ የውስጡም አይጣልም ለማለት ፈልጌ ነው። ይህ እኮ ተጎርጉሮ ተዘጋጅቶ የሚሸጥ እኮ ቢሆን ለእኛ ይቀላል። ግን እነሱ እንትን ውድ ነው ነው መሰለኝ፣ ይመስለኛል። አይ ይሄ የቆየ ነው ፍሬሽ አይደለም ምናምን ይላሉ እንጂ እንትን ነው ብሩ ይጨምራል ይመስለኛል። አንዳንድ ያው ሱፐር ማርኬት ከእነሱ ጋር ነው የሚሄደው፣ ሁሌ እሱ ነው የሚመርጠው፣ የተዘጋጀው ማለት ነው። እነሱ ግን አይፈልጉትም። እንግዲህ ምን ማድረግ ይቻላል? መበርታት ነው። በርቱልኝ እህቶቼ በያላችሁበት ሰላም ሁኑልኝ በርቱልኝ። ረመዳንም ደግሞ እየሄደላችሁ ነው። አንድ አስራ አምስት ቀን አስራ አራት ቀን ይቀራል፣ አሁን እንደዛ መሰለኝ። በርቱ ፈጣሪ ብርታቶን ይስጣችሁ። አንድ እህቴ አንድ ኮመንት ትላንትና ጽፋልኝ፣ ሳልመልስልሽ ጠፍቷል። ዘይት ይዤ መሄድ እፈልጋለሁ ምን ያህል ያስፈልጋል ብለሽኝ ጠይቀ እንደ እኔ ከሆነ እየፈላጉት መፍትሽ ነው። የፈለግሽውን ነገር እዘሽ መሄድ ግን ግን እኮ አያስፈልግም። ምን ያደርጋል ዘይት ከዚህ ተሸክመሽ አሁን ዘይት ዘይቱን ማለት ነው የትልቁ መቶ ምናምን መቶ ሀምሳ መሰለኝ መቶ ሀምሳ ዲናር የሚገዛውም ሸክም አይሆንብሽም እህቴ። ለምሳሌ አንድ ኪሎ አንድ ኪሎ አምስት ዲናር ነው አሁን፣ ይጨምር አይጨምር አላቅም። ከሁለት ወር በፊት እንደዛ ነበርና ኢትዮጵያ ብትገዢ አይሻልሽም? ማለት ለምን አስፈለገ? ይቅርታ ግን መፍትሽ ነው እዘሽ መሄድ። የራሴን ሀሳብ ማለት የራሴ እኔ ቢሆን በአንቺ ቦታ ቢሆን ምን ያደርጋል እስቲ አስቡት። መቶ ሀምሳ ዲናር አባዢው እህቴ። ማለት ለምንድን ነው እዘሽ ምትሄጂ? ወጪ አይበዛብሽም? አስቡ ከዚህ ኤርፖርት እዛ ስትሄድ የሚዛኑ አለ አንድ እንግዲህ ስንትን ሌተር ነው የሚሆነው? ይሄ ትልቁ ማለት ነው። በትንሹ አስራ አምስት አይሆንም? እና በጣም ብዙ ብር ነው የምታወጪ እህቴ። እዘሽ ባትሄጂ እንግዲህ። ኮመንቱን ሳልመልስልሽ ኮመንቱ ጠፍቷል። እኔ የምልሽ እዘሽ አትሄጂ እህቴ። ይህ ሁሉ ወጪ ምን አስፈለገ? እህቶች፣ ረብስማ የማይሆን ነገር የምትሰበስቡ ልጆች አላቸውና፣ እስቲ አባዙ መቶ ሀምሳ ዲናር ሁለት መቶ ምናምን ገብቷል መሰለኝ አሁንና አያስፈልግም ነው የምለው፣ እንደ ራሴ ከሆነ ከፈለግሽ፣ ግን አንድ ኪሎ አንድ ኪሎ ግራም አምስት ዲናር ነው የሚያስከፍሉሽ። እና በርቱልኝ እህቶቼ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ፣ በጣም ነው የማከብራችሁ። ቻው ቻው።